ሰላም ለእናንተ ይሁን እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ነው። ከሰዓቱ ዜናዎች ጋር ጀማል ኢማም አብሪያች አብሬያችሁ ቆያለሁ። ኢድ አልፈጥርን የተመለከቱ ዜናዎችን እናስቀድማለን። የኢድ አልፈጥር በዓል ከረመዳን ጾም መጠናቀቅ በኋላ በእስልምና እምነት ተከታዮች ዘንድ በድምቀት የሚከበር በዓል ነው። 1446ኛው የኢድ አልፈጥር በዓል ቅዳሜ የምሽት ጨረቃ ከታየች እሁድ፣ ካልታየች ደግሞ ሰኞ ይውላል ተብሎ ይጠበቃል። የኢድ አልፈጥር በዓል አከባበርን በተመለከተ ባልደረባችን ተመስገን አሰፋ በደሴ ከተማ የአረብ ገንዳ መስጅድ ምክትል ኢማም ከሆኑት ሼህ ዑመር አሊ ጋር ቆይታ አድርጎ ተከታዩን ዘገባ ይዟል። አብረን እንከታተል። ታላቁ የረመዳን ጾም ወር ወደ መገባደጃ መቃረቡን ተከትሎ በመላው ዓለም ላይ የሚገኙ የእስልምና እምነት ተከታዮች የኢድ አልፈጥር በዓልን ለማክበር በዝግጅት ላይ ይገኛሉ። ሻሁ መር አሊ በደሴ ከተማ የአረብ ገንዳ መስጅድ ምክትል ኢማም ናቸው። ሙስሊሞች በአመት ሁለት ታላላቅ በዓላት እንዳላቸው የሚጠቅሱት ሻሁ መር የኢድ ሰላት ከመስጅድ ውጭ በተዘጋጀ ቦታ ላይ እንደሚሰገድም ይገልጻሉ። ምናልባት ዝናብ ሆኖ መውጣቱ የማያስችል ሁኖ ካልሆነ በስተቀር የኢድ ጊዜ መሰገድ ያለበት ከመስጅድ ውጭ በሆነ ቦታ ነው መካና መካ ሲቀር ማለት ነው እና መዲና ራሱ ነቢዩ ዓለ ስላት ሰላም ተመስጃቸው ውጭ መስገጃ ቦታ ተዘጋጅቶለት እዛ ቦታ ነበር የሚሰግዱት። እና ይሄ መሆን አለበት። ሁሉም ሙስሊም የሚሰበስብ አማካይ የሆነ በአንድ ከተማ የሚገኝ ማህበረሰብ በቂ የሆነ መስገጃ ሳላቸው ሌላ ቦታ መቆም የለበትም። ሁሉም እዛ ቦታ መካተት አለበት። ህዝበ ሙስሊሙ ሶላት ወደሚሰገድበት ስፍራ በጋራ ሲሄድ ተክቢራ እያሰሙ ለፈጣሪ ምስጋና እያቀረቡ መሆን እንዳለበትም ነው ሸሁ መራል የሚጠቅሱት። አላህን ጌታችንን አምላካችንን ሱብሓነ ወተዓላ ማመስገኛ ቀን ከሆነ ዝም ብሎ አይመሰገንም። በለመለባበስ ብቻ ይሆን ስርዓቶች አሉት። የምናመሰግንበት የተቀመጠ ስርዓት አለው። ከምን ይጀምራል? ከተክቢራ ይጀምራል። ከተክቢራ ወሊቱከብሩላህ አላ ማ ሀዳኩም አላህ ስለመራችሁ መጀመሪያ እስልምናን ስለወፈቃችሁ ከዛም ከዚም ይህንን የኢባዳ ዘርፍ ጾምን ወፍቋችሁ ስለጨረሳችሁ አላህን ልታከብሩት ይገባል ይላል። በበዓል ዕለት መዛይር እየተወደደ መሆኑን የሚገልጹት ሻው መራሊ ያለው ለሌለው በማካፈል ማሳለፍ ይገባልን ብለዋል። ግዴታ የሆነ ስጦታ እንድንሰጥ የተደረገበት ሁኔታ አለ። ሁሉም ሰው መደሰት ስላለበት፣ አንዱ ሌላውን መጠየቅ ስላለበት ራሱ ብቻ ተደስቶ ራሱ ብቻ ጠግቦ ራሱ ብቻ ለብሶ እንዳይውል ሌሎችም የሌላቸው ተደስተው እንደሱ አግኝተው ጠግበው እንዲውሉ ስለሚፈለግ ሀታ የዘካተል ፊጥር ጉዳይ በዛ ነው ግዴታ የተደረገው ማለት ነው። እና እዛን ቀን በጣም መዛየር አስፈላጊ ነው። አላሁ አክበር። ዘካተል ፊጥር ሙስሊሙ ማህበረሰብ ጾሙን እየተሟላ የሚያደርግበት ከኢድ ሶላት አስቀድሞ ለተቸገረ ወገኖች የሚሰጥ ሃይማኖታዊ ድንጋጌ ነው። ዘካተል ፊጥርን ማውጣት ከሚኖረው ሃይማኖታዊ ትርፋት በተጨማሪ ማህበራዊ ትስስርና ፍቅርን እንደሚያጠናክር በደሴ ከተማ ዑለማ ምክር ቤት ዋና ጸሐፊ ሼህ አብዱል አብዱልውሃብ ኑረዲን ተናግረዋል። ተጨማሪውን ከመሀመድ በቀለ እንከታተል። ጾም በመንፈሳዊም ሆነ በዓለማዊ ሕይወትም መልካምን ነገር የምንጎናጸፍበት መሆኑ ይገለጻል። ጾም አላህ በእዝነቱ ለአማኞች የዋለው ውለታ መሆኑን የገለጹት የደሴ ከተማ ዑለማ ምክር ቤት ዋና ጸሐፊ ሼህ አብዱልሃብ ኑረዲን ጾሙ የተሟላ ይሆን ዘንድ ዘካተል ፊጥርን ከኢድ ሶላት አስቀድሞ የሚሰጥ ዘካን ደንግጓል ነው ያሉት። ጾምን በስርአቱ የጾመ አላህ ስብሐነ ወተአላ ወንጀሉን ይመረዋል ብለዋል። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ነገር ግን ሰዎች ነን እና ምናልባት እዚህ ጾማችን ላይ ትንሽ እንከን ቢያጋጥምብን ወይም ደግሞ የሚያጓድን ነገር ቢያጋጥምብን ዘካተል ፍጥር የሚባልን ደግሞ አላህ ስብሐ ወተዓላ አስቀምጦልናል። እሱም ምንድነው ጥሁረተል ጻኢም ጾመኞቹ እንዲጽዳዱበት ወይም ደግሞ ጾመኞቹ ጾማቸው ያማረ ሆኖ የተስተካከለ ሆኖ የጎደለ ካለ እንዲሟላላቸው የሚደረግበት የሚሰጥ ሲሆን በሌላ በኩል ደግሞ የግደታ ሀብታ መሆን አይጠበቅበትም፣ ማለት ነው። ቦታ የውሚሂ ወለይለት ይሄ ካለው የቀኑና የሌሊት ምግብ ቤተሰቡንና እሱን የሚመግብ ኑሮት የተረፈ ያለው ሰው ዘካትል ፊጥር ግድ ይሆንበታል ማለት ነው። በዘካትል ፊጥር የሚሰጡ የእህል አይነቶችን የጠቀሱት ሼህ አብዱልሀብ ኑረዲን አብዛኛውን ጊዜ ለምግብነት የምናውለውን መስጠቱ ተመራጭ መሆኑን ይገልጻሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያስቀመጡት ሀዲስ አለ። ያም ምንድነው? ነው ከዘቢብ ሰጥተዋል፣ ከተምር ሰጥተዋል፣ እንደዚሁም ሸዒር ከገብስ ሰጥተዋል አይ ከአይቤ ሰጥተዋል እንደዚሁም ደግሞ ከነዚህ ነገሮች እንዲሰጡም ነቢዩ ሙሐመድ ስለ ላሁ አሌይ ወሰለም አዘዋል። ነገር ግን አብዛሀኛው ዑለማዎቹ ደግሞ የተስማሙበት ጅምሁር ልኡማ የተስማማበት ምንድን ነው ኡተበለዲህ አገሩ ላይ የሰው ልጅ በብዛት የሚመገበውን ምግብ የዛን ቀን መስጠቱ የተሻለነ የሚሆነው፣ ስለዚህ ከዚህ አንጻር ጤፍ መስጠት እንችላለን፣ ስንዴ መስጠት እንችላለን፣ እንደዚሁም ደግሞ ዱቄት መስጠት እንችላለን፣ ገብስ መስጠት እንችላለን ማለት ነው። ሩዙም መስጠት እንችላለን። ብዙ ዑላማዎች እንዳሉት 2 ኪሎ ከአርባ ግራም የሚለውን አጠናክረው የሄዱ ሰዎች አሉ። ዘካተል ፊጥርን ለሚገባቸው ሰዎች መስጠት ማህበራዊ ትስስራችንን የሚያጠናክር በመሆኑ ፋይዳው የጎላ መሆኑን ጠቁመዋል። አላህ ሱብሓነሁ ወተዓላ ቁርአን ላይ ያስቀመጠው

የኢድ አልፈጥር በዓል በሰላም እንዲጠናቀቅ አስፈላጊውን ቅድመ ዝግጅት ማድረጉን የደሴ ከተማ አስተዳደር ሰላምና ደህንነት መምሪያ ገለጸም። የመምሪያው ኃላፊ በሰጡት መግለጫ በዓሉ በሰላም እንዲከበር የከተማው የጸጥታ መዋቅር ግብረ ኃይል አቋቁሞ ዝግጅቱን እንዳጠናቀቀ ተናግረዋል። ከበዓሉ ታዳሚዎች አባቶች ጋር ውይይት አካሄደናል። በውይይቱ መሰረት የተሻለ መግባባት ላይ ደርሰና የተሻለ ብቻ ሳይሆን እንዴት አድርገን ስራው ማካሄድ እንዳለብን ከዚህ በፊት የነበረን ተሞክሮ ጨምረን በተሻለ መንገድ እያስከር እየሰራ ነው ያለ ነው። በዓሉ ያለምንም የጸጥታ ችግር እንዲጠናቀቅ ሙስሊሙ ማህበረሰብ የተለመደውን ትብብር ማድረግ እንደሚገባውም ገልጸዋል። ማህበረሰቡ ከስግደት ቦታ ከመሄዱ በስተፊት ሰው ማስቀረት አለበት። የመጀመሪያው ቤቱ አካባቢ ላይ ያለ ሰውም እንዲቀር ይደረጋል። ሁለተኛ ሌሎች በየአካባቢ ላይ የኮሚኒቲ ፖሊሲ አደረጃጀቱ በዛ መሰረት ስራዎች ተሰርተዋል። ወደ ታክሲ ሲገቡና ወደ ሶላት ቦታ ሲሄዱ ጥንቃቄ ማድረግ አለባቸው የሚልም መልእክት አለን። ምክንያቱም አሁን እንደሚታወቀው ወቅቱ በጣም የተለየ ነው። ተመሳስሎ ነው የሚሄደው። መጠራጠር ስለሚያስፈልግ ማህበረሰቡም ጸጉረ ልውጥን፣ የእምነቱ ተከታዮቹም ጸጉረ ልውጥን መከታተል ይጠበቅባቸዋል። በበዓል ግብይት በውሃና ኤሌክትሪክ አቅርቦትና በትራንስፖርት ዘርፎች ችግሮች እንዳይፈጠሩ ከተፈጠሩም በአስቸኳይ መፍትሄ ለመስጠት ከሚመለከታቸው አካላት ጋር የተቀናጀ ግብረ ኃይል መቋቋሙንም ኮማንደር ሰይድ ጠቁመዋል። ሁሉም ያማከለ ግብረ ኃይል አዘጋጅተናል። መብራት ኃይልም እነሱ ጋርም ሰፊ የሆነ ውይይት ተካሂዷል። ለአሁኑ በአልፍ ሻ ሰብር ቀጽ አይነት ያለውም ስራ ጭምር ስለሆነ ቲሞር ከሆነ ስራ መስራት ስለምንፈልግ በዛ መልክ ናደራጅ ግብረ ኃይል አለን። ለ1446ኛ የዒድ አል ፈጥር በዓል በሰላም አደረሳችሁ ማለት ፈልጋለሁ። ዘገባው የባልደረባችን ከድራሊ ነው። የባንኩ ደንበኞች ዳሸን ሱፐር አፕ የተሰኘውን መተግበሪያ በመጠቀም ፈጣን ቀልጣፋና የላቅ አገልግሎት ማግኘት እንደሚችሉ በዳሸን ባንክ የደሴ ዲስትሪክት አስታወቀም። መተግበሪያው ነጋዴዎች የብድር አገልግሎትን ጨምሮ ምርታቸውን በበይነ መረብ መሸጥ የሚችሉበት አማራጭ ያካተተ መሆኑንም የዳሸን ባንክ ደሴ ዲስትሪክት ዳይሬክተር አዲሱ አያሌው ገልጸዋል። ተጨማሪውን ከተመስገን አሰፋ እንከታተል። ዳሽን ባንክ በርካታ አገልግሎቶችን በአንድ ማዕቀፍ ያካትተውን የዳሽን ሱፐር አፕ መተግበሪያን ለደንበኞች ይፋ ማድረጉ ይታወቃል። መተግበሪያው ዘመናዊና ፈጣን አገልግሎት ማቅረብ የሚያስችል ሲሆን በሀገራችን የባንክ ኢንዱስትሪ የመጀመሪያው ሱፐር አፕ እንደሆነም ተገልጿል። የዳሽን ባንክ ደሴ ዲስትሪክት ዳይሬክተር አዲሱ አያሌው መተግበሪያው ለደንበኞች አስተማማኝ ከመሆኑም ባሻገር ጥራት ያለው ቀልጣፋ አገልግሎት ለመስጠት የሚያስችል እንደሆነ ገልጸዋል። ዳሽን ሱፐር አፕ በጣም ምቹና ቀልጣፋ የሆን አገልግሎትን መስጠት የሚችል ነው። በተለይም ብዙ አገልግሎቶችን በአንድ ላይ አቅፎ የያዘ ነው። በዚህም በተለይ ደግሞ ደህንነቱ የተጠበቀ ና በጣም ፈጣን ከመሆኑ አንጻር ደህንነቱን ደግሞ የተጠበቀ ከመሆኑ አንጻር በጣም ጠቃሚ አገልግሎት ነው። የደንበኞችን ትክክለኛ መረጃ ለመያዝ ይጠቅማል። ይሄም በተለይ አፑ የተሰራበት መንገድ ደንበኞችን ማንነት እና በህይወት መኖር ሁሉ እንዲያረጋግጥ የሚያረጋግጥ የሚያስችለውን ካፓሲቲ የተጨመለስ ስለሆነ ሂሳብ በሚከፈትበት ጊዜ እያንዳንዱን ደንበኛ ማንነትና በህይወት መኖር ሁሉ ማረጋገጥ የሚያስችል ነው። መተግበሪያው ከመደበኛ የባንክ አገልግሎት በተጨማሪ የሸሪያ ህግን መሰረት በማድረግ ከወለድ ነጻ የባንክ አገልግሎቶችን ማግኘት እንደሚቻል ማመላክተዋል። የወለድ አልባ የባንክ አገልግሎትንም አብሮ መስጠት የሚያስችለውን አቅም ያለው መተግበሪያ ነው። በተለይም ባንካችን እየሰጠ ያለው የወለድ አልባ በሸሪያ ህግ መሰረት የሚሰጣቸውን የባንክ አገልግሎቶች የሚሰጥበት ራሱን የቻለ አፕ አለው። ሸሪክ የሚል ራሱን የሚችል አ አለው። ይሄም ከባንክ አገልግሎት ከሚሰጣቸው የባንክ አገልግሎቶች በተጨማሪ በተለይም በአሁኑ ሰዓት ለሀጂ ተጓዦች የክፍያ ስርዓትን መክፈል የሚያስችል እንዲሁም የሰላት የመስገጃ አቅጣጫዎችን ሁሉም የሚያመላክት ራ እና ካላንደርን ጨምሮ የተጫነለት መተግበሪያ ነው። እንዲሁም ይህ መተግበሪያ ከዚህ በተጨማሪ እጅግ ፈጣን ከመሆኑ ተሰራት በሶስት ንክኪ ግብይትን ለመፈጸም የሚያስችል መተግበሪያ ነው። የብድር አገልግሎትን ጨምሮ ነጋዴዎች በመተግበሪያው አማካኝነት በኦንላይን ምርታቸውን አቅርበው መሸጥ የሚችሉበት አማራጭ መዘጋጀቱንም አቶ አዲሱ ጠቅሰዋል። ምርት የሚያመርት አካል ይህን አፕ እየተጠቀመ ምርቶቹን በአግባቡ መሸጥ ለተጠቃሚው ማድረስ የሚችልበትም ራሱን የቻለ አቅም ያለው ነው በተለይ ያው በሌላው ያደገው ሀገርና አማዞንና እና አሊባባ እየተጠቀሙት ያለውን አይነት የመሸጫ የገበያ ማግኘት መፍጠር የሚችል ነው። እዚህ አፕ ውስጥም ደንበኞች በቀላሉ እቃቸውን መሸጥ ክፍያቸውንም በዛው በአፕ ውስጥ በቀላሉ ያለምንም ችግር ለመፈጸም የሚያስችል አቅም ያለውን ይህን አፕ የሚጠቀሙ ደንበኞች የጽሁፍ መልእክትን መላላክ የሚችሉበት የራሱን የቻለ ቻት ቦክስ አለው። ደንበኞች ምቹ የሆነውን ዳሽን ሱፐር አፕን እንዲጠቀሙም መልእክታቸውን አስተላልፈዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተዘጋጁ ዜናዎች እስካሁኖቹ ነበሩ። እኛም መርጣችሁ ስለምትከታተሉ እጅግ አርገን እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።